ጤና ይስጥልን። ወደ ገበያ ሪቪው ተመልካቾቻችን፣ ይህ የቅኝት ፕሮግራማችን ነው። በዛሬ የቅኝት ፕሮግራማችን 2017 የፋሲካ በዓልን በማስመልከት መገናኛ በሚገኘው በሾላ ገበያ ተገኝተናል። ወደ ውስጥ ገባ ብለን በዓልን በማስመልከት የቅቤ የዶሮ የተለያዩ ቅመማ ቅመሞች ዋጋ ምን ይመስላሉ የሚሉትና ጠቅላላ ያሉ መረጃዎችን ወደ እናንተ እናደርሳለን። ከፕሮግራሙ ጋር ቆይታ ብር የማደርገውን ናፍቆታ መሀኔ አብራችን ቆይ ሰላም እንዴት ነህ? አለሁ እግዚአብሔር ይመስገን። እንኳን አደረሰን። አደረሰን። እስኪ እራስህን አስታውቅልን። ቴድሮስ ተሾመ እባላለሁ። ሾላ ገበያ ያገኘሽ የተለያዩ ለበዓል የምንጠቀምባቸውን ቅመማ ቅመሞች፣ ቅቤዎች እያየሁ ነው። እና ምንድን ነው አጠቃላይ የምትይዙት? እንግዲህ እኛ ሱቅ ያሉት ለበዓል የሚሆኑ ግብአቶች ናቸው ያሉት ምግቦች ናቸው። ቅቤ አለ፣ አይብ አለ፣ ቆጮ ቡላ፣ እና እነሱን የሚያገለግሉ ቅመማ ቅመሞች እና ማርንም እንይዛለን ቅቤውን በተመለከተ የተለያዩ ቅቤዎች አሉ። ኬት ነው የምታመጡት? አዎ ቅቤዎች የተለያዩ አይነት አላቸው። ለጋ፣ መካከለኛ፣ በሳል የሚባል አለ። አመጣጣቸውም ከየአቅጣጫው ነው የሚመጡት። ለምሳሌ ለጋ ቅቤ አንደኛ የሚባለው ከሸኖ ነው የሚመጣ ነው፣ ከዚህ ከሰሜን ሸዋ አካባቢ፣ ከዛ ከጎጃም ይመጣል፣ ከወለጋም ይመጣል። እነሱም ቦታ ቦታ አላቸው፣ በየአካባቢው እንደየቦታቸው ለጋነትና ብስለት አላቸው። አማቸውም ይለያያል። የትኛው ነው ተመራጭ የሚደረገው? እንግዲህ እኛ ሱቅ በጣም የሚፈለገው ለጋው ነው ሽሮ ለጋ በጣም ፈላጊ አለው። በዓል ደግሞ ሲጠጋ የወጡ ቅቤ ይፈለጋል። መካከለኛው በዓልም በተመለከተ ዋጋው ምን ይመስላል? ከሌላኛው ዘንድሮ ትንሽ ወደድ ይላል። ዘንድሮ ፋሲካ ቅቤ በጣም ውድ ነው። 1500 1200 1000 ድረስ ነው ያለው ገበያው እና 900ም አለ በሳሉ ውድ ነው በጣም የዘንድሮ የበዓል ገበያ ከሌላው ጊዜ በጣም የተወደደ ነው። እስቲ ዋጋውን ብትነግረን እያሳየህን እንግዲህ አው ይሄ ለጋ ቅቤ የሚባለው ነው የሸኖ ይሄ እንዲህ ስተሽተው ምናምን ስታሸችው ደስ ይላል። አንድ ሺ አምስት መቶ ነው። ይሄ አንድ ሺ ብር የሚሸጥ ቅቤ ነው። ትንሽ በሰል ይላል ይሄኛው። አንድ ሺ ሁለት መቶ ነው። ለጋነት አለው። ስለዚህ በእንደዚህ ነው ዋጋቸው የሚለያየው። ለክትፎ ለዶሮ የምንጠቀምበት የተለያለ ለዶሮ አሁን የዚህ አንድ ሺ ይሆናል የሺ ሁለት መቶ ይሆናል ለክትፎ እና ለገንፎ ምናምን ሲሆን ደግሞ የዚህ የሺ አምስት መቶ የተሻለ ነው የሚሆን እዚህ ጋም ቆጮ እየተመለከትኩ ነው እና እስቲ ስለ ቆጮ አንዳንድ ነገር በልኝ ቆጮ ሁለት መቶ ብር ነው የሚሸጠው ተከትፎ የተዘጋጀ ነው ያለቀለት ነው መጋገር ብቻ ነው በግማሽ በኪሎ የተለያዩ ህብረተሰቦች አሉ እና አቅማቸው የሚችለው በኪሎ የሚገዙ አሉ በግማሽ የሚገዙ አሉ ዋጋቸው ምን ይመስላል ቆጮ ግማሽ አይዘጋጅም። አንዱ ኪሎ አንድ ቂጣ ነው የሚሆን ስለዚህ ከአንድ ቂጣ በታች የለም። በአንዳንድ ኪሎ ነው እየተዘጋጀ የሚሸጠው፣ ከዛ በላይ ነው ብቻ ከአንድ ኪሎ በላይ። ቅመሙ በተመለከተ ስ የተለያ ቅመሞቹ እና ዋጋቸው ምን ይመስላል የሚሉት ቅመሞችም ውድ ናቸው። አሁን ኮረሪማ በጣም ውድ ነው፣ 8 ድረስ ነው እንደ አይነታቸው። ጥቁር አዝሙድን በተመሳሳይ ውድ ነው፣ አሁን 800 ብር 700 ብር። ነጭ አዝሙድ አለ፣ ኮሰረት አለ፣ በሶ ብላ ምናምን እነዚህ ዋጋቸው ከሌላው ጊዜ ሲታይ ዘንድሮ ላይ ትንሽ ጭማሪ አላቸው። በኪሎ በግማሽ ምናምን ተብሎ እሱ በግራምም አለ። በኪሎ ስንት ነው? ኮረሪማ እንዳልኮች ከሺህ ስምንት መቶ እስከ ሁለት ሺህ አለ። ጥቁር አዝሙድ ሰባትና ስምንት ነው። ነጭ አዝሙድ አራት መቶ እና አምስት መቶ ነው። በሶ ቢላ ሶስት መቶ ብር ነው። እነዚህ እዚህ ጋር እያየኋቸው ነው። ለብርዝ ለተለያዩ ነገሮች እንጠቀማቸዋለን። በዓል ሲሆን ማሮችን እስቲ ስለ ማሮቹ አንዳንድ ነገር በለን። ከየት ሀገር ነው የምታመጡት ማሮች? የእነሱም አይነት አላቸው። እነዚህ ጥቋቁር ማሮች ብዛት ከደቡብ ነው የመጡት፣ ጅማን ይዞ ከጅማ በታች ካሉ ቦታዎች ነው። ቢጫዎቹ ከጎጃም እና ከጎንደር ይመጣሉ። የምግብ ማር አለ፣ ለጠጅ የሚሆን አለ፣ ለብርዝ የሚሆን ማር አለ። የዚህ አይነት ማሮች ናቸው ያሉት። ትልቁ ዘጠኝ መቶ ብር ነው። አሁን ማር ያለው ትንሹ 600 ብር ነው። 800 ብርም አለ። ቅመማ ቅመሞቹስ ቅመሞች የተዘጋጁት አሉ። አሁን ኮረሪማ፣ እንደዚህ መከለሻ፣ እነዚህ እነዚህ ከትንሿ መቶ ብር ነች፣ ትልቁ ሁለት መቶ ብር ነው። እንደዚህ ታሽገው ታሽገው የተዘጋጁት ማለት ነው። ታሽገው የተዘጋጁ አሉ። ሌላ ከዚህ በተጨማሪ ከቆጮው በተጨማሪ የምትይዙት ነገር አለ? ቡላ ነው የምንይዘኛ ቡላ በርጥብ አለ። ቡላ ደግሞ ታሽጎ የሚሸጠው በደረቅ አለ። ዱቄቱ ቡላ ማለት ነው። እነዚህን የመሳሰሉ ቅመሞች፣ ቂቤዎች ማግኘት የሚፈልጉ ሰዎች በምን አድራሻ እና ስልክ ቁጥር ያገኟቸዋል? እንግዲህ እኛን ከፈለጉ ሾላ ገበያ ነው የመጡት። ሾላ ገበያ መገናኛ ያለው ትልቁ ሾላ ገበያ ነው ያለ፣ ነው 427 የሰው ቁጥር ነው። በብዛት ቴዲ ካሉ ሁሉም ሰው ስለሚያውቅ ሾላ ላይ መምጣት ይችላሉ። ስልክን መጠቀም ከፈለጉ 0911732918 የኛ መገኛ ስልክ ነው፣ በዚህ ሊያገኙን ይችላሉ። በዓልን በተመለከተ በመጨረሻ ማስተላለፍ የምትፈልገው ነገር አለ? እንግዲህ በዓልን በተመለከተ ለመለ ክርስትና እምነት ተከታዮች በሙሉ እንኳን ለተሰ አደረሳችሁ ለማለት እፈልጋለሁ። አገራችን ኢትዮጵያ ሰላም ያደርግልን። እሺ ሰላም ነዎት? እግዚአብሔር ይመስገን። እንኳን አደረሱት። እንኳን አብረ አደረሰ። የተለያዩ ለበዓል የምንገለገልባቸውን ቅቤዎች እና ቅመማ ቅመሞች እያየው ነው። ምን ምንድን ነው የሚይዙት? እኔ ያው ቆጮ ሁላ ቅቤ ለጋ ቅቤ መካከለኛ፣ በሳል ኮባ ይዛለው። እንደገና ደግሞ ቆጮ ሲያዙኝ በትዕዛዝ ጋግራለሁ ነው። ቀመማ ቀመሞች ቂቤ የተለያዩ አሉ ብለውኛል። በሳል የሚባል አለ መካከለኛ የሚባል አለ። ለጋ አንድ ሺ አራት መቶ ነው የሚሸጠው፣ መካከለኛ ደግሞ አንድ ሺ ሁለት መቶ፣ በሳል አንድ ሺ አንድ መቶ። ደረቅ ቡላ ሁለት መቶ ሰባ፣ ጥም ሁለት ከሀያ ቆጮ ሁለት መቶ ብር፣ ቆጮ በትዕዛዝ ደግሞ አራት መቶ ብር ጋግራለሁ። ኮባዎች አሉ። ያው ቅመማ ቅመም የተለያዩ ቅመማ ቅመሞችን ይዛለ። ምንድነው ልዩነታቸው? ቅቤዎች፣ ቅቤው በሳል ለጋ፣ ለክትፎ ለቡና ለምናምን የሆነ መካከለኛ፣ ለወቅ፣ በሳል ደግሞ በሳል የፈለገ ሰው ይወስዳል። ይመስላል ከመካከለኛ ከአምናው ዋጋው ምን ይመስላል ዘንድሮ? በጣም ልዩነት አለው። ኧረ በጣም ሩቅ ነው። ጨመረ ወይስ ቀነሰ? ጨመረ። ቆጮና ቡላ እንደነበረ ነው። ሌላው ግን ቀጥሏል። የቅመማ ቅመሞችን እያየሁኝ ነው። የምንም ቅመም ይይዛሉ? ወደሪማ አንድ ሺህ ዘጠኝ መቶ ብር ነው የሚሸጠ ፍልፍል አለ አንድ ሺህ ሶስት መቶ ነው የሚሸጠ። በቃ ሌላ ብዙ ቅመማ ቅመም የለኝም። ጥቁር አዝሙድ ስምንት መቶ ነጭ አዝሙድ ስድስት መቶ ይሸጣለሁ። በቃ ለዚህ ነው። የተለያዩ ህብረተሰቦች አሉ እንዳየቅማቸው የሚገዛው፣ አንድ ኪሎ ግማሽ የሚገዛው አሉ። እና ቅቤ ኪሎ ስንት ነው? ቅቤ ለጋ አንድ ሺ አራት መቶ ብር፣ መካከለኛ አንድ ሺ ሁለት መቶ ብር፣ በሳል ደግሞ አንድ ሺ አንድ መቶ ብር። እዚህ ጋር ማያቸውን የተለያዩ ቅመሞችና ቅቤዎች ማግኘት የሚፈልጉ ሰዎች በምን አድራሻ ያገኛሉ? አለኝ ቢዝነስ ካርድ፣ በሱ በስልክ ይደውላሉት እናዘጋጅና እንጠብቃቸዋለን። በተለይ ቆጮ ብዙ ጊዜ ስለሚወስድ ይደውሉ ያዙ እና አዘጋጅተን እንጠብቃቸዋለን። አስፋልት ላይም ከሆኑ በልጆች ይላክላቸው። በመጨረሻ በዓልን በተመለከተ ማስተላለፍ የሚፈልጉት ነገር ካለ? ሰላም ለምድራችን ይሁን፣ አሜን በቃ ዋናው ሰላም ሲኖር ነው። ሰላም ለምድሪቱ፣ ሰላም ለህዝቡ እረፍት ይሁን። ደግሞ በቃ ከምንም በላይ ሰላም ነው። ሰላም ሲኖር ሁሉ ነገር አለ እና እግዚአብሔር በምድራችን ላይ ሰላም እንዲያረግ ለቀን የሚወጣ ጸሎት። ከዛ በኋላ ሁሉ ነገር የኛ ነው። ሰላም ሲኖር ነው። እሺ፣ አመሰግናለሁ ስለሰጡ ማብራሪያ። እሺ ዋዘር እንኳን አደረሰው። እንኳን አብሮ አደረሰን። ሰፊ ስሙትን አስተዋውቅልን። ስሜ እስካላይ ለሚሳ ይባላሉ። የተለያዩ ለበዓል የሚሆኑ ቅቤዎችን ቅመማ ቅመሞችን እያየኝ ነው እና ምን ምንድን ነው የሚይዙት? እኔ ቅቤ ቡላ ቆጮ ልዩነት አላቸው። ከየት ሀገር ነው የሚመጡት? ለጋ አለ ማዕከለኛ አለ በሳል አለ ሶስት አይነት ምንድን ነው ልዩነታቸው? ለጋና መምሰሉ ነው ልዩነቱ። ኦኬ ለጋና ለጋ መካከለኛ በሳ። ለክትፎ የምንጠቀመው ለክትፎ ለጋ ቅቤ ነው፣ ለዶሮ መካከለኛ። በዓሉን በተመለከተ ዋጋው ምን ይመስላል? ከአምናው ካምና ዘንድሮ ጨምሯል። የተለያዩ ቅቤዎችን ቅመማ ቅመሞችን እያየሁ ነውና ቅመማ ቅመሞቹን በተመለከተ ዋጋው ምን ይመስላል? እኔ ቅቤና ቡላ ቆጮ ብቻ ነው ስራዬ። ኦኬ ቆጮስ? ቆጮ ያው ነው ዋጋ አልጨመረም። ቂቤውን በተመለከተ በኪሎ በግማሽ ተደርጎ የሚሸጣ በውሩብ እንሸጥ በግማሽ እንሸጣለን በውሩብም እንሸጣለን ሰው እንዳቅሞ ይገዛል ያው ኑሮ ተወዷል ሁላችንም ያው እንደ ቤታችን ስራዬ ስለሆነ ነው እንጂ እኔም በቤቴ ኑሮ ይከብዳል በአሁኑ ሰዓት ያው ስራዬ ስለሆነ ነው በአሁኑ የዋጋ ጭማሪ አለ ብለውኛል ና በምን ምክንያት ይመስልታል ያው በጋ ስለሆነ በጋ ስለሆነ በበጋ ላይ ይጨምራል ግን ያው በጋ ስለሆነ ነው ሌላ ነገር የለውም የትኛው ነው ተመራጭ ከሸኖ ነው ሸኖ ቅቤውን ቆንጆ ነው ሁሉም አንቺ ቅቤው ጥራቱ ነው እንጂ አገሩ አይወስንም ሰው የሚመርጠው የትኛውን ቅቤ ነው ሰው በብዛት ለጋ መካከለኛ ያሰማል በሳልም ያሰማል በሳል ያው በብዛት ለመቀየጥ እና ለምግብ ቤቶች እንደዚህ ይፈልጋል እንደው ያሰማላቸው ማለት ነው ከኑሮው እንጂ ጥራቱ አንድ ነው። ጥራቱ ምንም ልዩነት የለውም። ሁሉም አንድ አይነት ነው። ጥራቱ አንድ ነው። ያው ለጋ ማከለኛ ማለት ይላያል። ማከለኛ ማለት ያዝ ያረገ ነው። ለጋ ደሞ ፍሪሽ፣ ያው ለጋ ለከተፎና ለጎንፎን ለወጣ ያሳማ። ኪሎ ስንት ነው? ለጋ 1400 ነው። ማከለኛ 1200 ነው። በሰላ ያለ ደሞ 1100። ቆጮ ደሞ 200 ነው። ሁላ ደሞ ደረቁ 270 ነው። እርጥቡ ደግሞ ለካ ከሀያ የተለያዩ ለበዓል የሚሆኑ ነገሮችን እያየው ነው። ቅቤ ቆጮ ማግኘት የሚፈልጉ ሰዎች በምን አድራሽ ያገኙታል? ሾላ ገበያ ሾላ ገበያ። በመጨረሻ በዓልን በተመለከተ የሚሉን ነገር ካለ ያው ሀገራችን ሰላም ያድርጎ። አገሬ ስትኖር ነው እኔም ሰርቼ የሚበላ አይደለም። ሀገራችን ሰላም ያርጎ በቃ እንዴት ነሽ እንኳን አደረሰ እንኳን አደረሰ እስኪ ስምሽን አስተዋውቂልን ስሜ ህይወት መለሰ ባላል የተለያዩ እዚ ጋ ዶሮዎችን እያየኝ ነው ያለት ምን አይነት ዶሮዎችን ያበሻም የአበሻም የውላይታል ዘንድሮ ምን ይመስላል ዋጋው ዋጋው በጣም ጨምሯል በጣም ገበያውም እንደዛ ስለጨመረ መሰለኝ ትንሽ ቀዝቀዝ ግን ፋሲካ ስለሆነ ይመስለኛል ፋሲካ ማለት በጾም ወቅት አይታረድም መሰለኝ በክርስትና እምነት እና ስለዚህ ጾም ያው ሲፈታ ይለያያሉ አይደለ። ከክብደታቸው አንጻር ከትልቅና ትንሽ የሚባል አለ፣ እስኪ እሱን ብትነግሪኝ ሰፋ አድርገሽ። የሁላይታ ትልቅ ነው፣ የሁላይታ ዶሮ ይሄ እነዚህ የተዳቃሉት ማለት ነው። ስንት ነው እነሱ? አንድ ሺ ስምንት ሁለት ሺ ብር፣ አሁን ያለው ገበያ ማለት ነው። ትንሾቹስ የሀበሻው የሀበሻ አንድ ሺ አራት አንድ ሺ ሁለት ነው። ዛሬ ያለው ገበያ ነው። ወቅታዊ ነው እናገር፣ ሊጨምርም ሊቀንስ ይችላል። ወቅታዊ ነው። ሊቀንስም ሊጨምርም ይችላል። እንደ ወቅቱ ማለት ነው። እንደ ወቅቱ አይታወቅም። የገበያ ሁኔታ የፈረንጅ ነው ተመራጭ የሚያደርጉት ኢትዮጵያውያኖች ወይስ የሀበሻ ነው? የሀበሻ ነው። ግን አንዳንዶች ስጋ ስላለው ብቻ የወላይታ ሄድ ይቀሉ ስጋ አለው ብለው ይገዛሉ እንጂ በጣም የሚያውቁ ሰዎች የሀበሻ ነው የሚገዛ። እንደ ባለሙያ አንቺ የምትመክሪው? እኔ የሀበሻ ነው። ይሄኛው ያበሻ ነው። አዎ ያበሻ ነው። ትልቁ የሚባለው ይሄኛው ነው። አዎ ከዚህም ተለቅ ያላለ ትናንሾቹ፣ ትንሾቹ ማካከለኛም አለ። የትኛው ነው? እነዚህ ናቸው ማካከለኛ። ሁለቱም ያበሻ ነው፣ ግን ማካከለኛና ትልቅ አለ። ዋጋም ልዩነት አላቸው። አዎ ልዩነት አለው። ይሄኛው ስንት ነው? ይሄ አንድ ሺ አራት። ይሄ አንድ ሺ አንድ ሺ። አዎ ያበሻ ዶሮ ተመጣጣይ ነው። በመጨረሻ በዓልን በተመለከተ የምትይው ነገር ካለ? ለመላው ክርስትና እምነት ተከታዮች እንኳን አደረሳችሁ። በዓሉ የሰላም እና የፍቅር ይሆንላት። አሜን። ስለሰጠሽ ማብራሪያ እናመሰግናለሁ። እኔም አመሰግናለሁ። ውድ የገበያ ሪዩ ተመልካቾቻችን የቅኝት ፕሮግራማችን እንደቀጠለ ነው። ከሾላ ገበያ ኃይሌ ጋርመንት በሚገኘው አትክልት ተራ ተገኝተን ዳሰሳ እያደረግን ነበረ። ያለውን ገበያ ራሳችን ባደረግነው ቅኝት መሰረት ነጭ ሽንኩርት ከ300 እስከ 320፣ ቀይ ሽንኩርት ከ50 እስከ 55፣ ቲማቲ ብና ድንች ከ3 እስከ 35 በኪሎ እንደሚሸጥ አይተናል። በአለም በተመለከተ ያደረግ ነው ዳሰሳ ይህንን ይመስል ነበረ። በቀጣይ ፕሮግራማችን እስከምንገራኝ ድረስ ሰናይ ጊዜ ይሁንላችሁ።